ሰላም ሰላም ቤተሰብ፣ እንዲናችሁ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሰላም ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዳንሻ ታውቃላችሁ፣ ትናንት በጣም በጣም በጣም አሞት ነበረና ከመሞት ተሽሎ ዛሬ ቪዲዮ ሰርቷል እና ያው ታውቃላችሁ፣ እዛ ግሩፕ ላይ ያለውን ነገር ያው ለእናንተ መንገድ አይጠበቅብኝም ብፁም ቦታ ጫጫታ በቃ ብዙ ነገር ተባብለው እንትን ተባብለው ነው ዛሬ ላይ ሰላም የወረደው ማለት ነው። እና በጣም በጣም ብዙ ነገር ተብለዋል። ታውቃላችሁ አውሶ ዳኒ በሩታ ሩታ በዳኒ በጣም ብዙ ብዙ ብዙ ነገር ተብለዋል። በቃ በጣም ብዙ ነገር ተብሏልና። እና ሲጀመርም እና አብሩሽ ትናንት ሄደው ያው ከልባቸው ይቅርታ እንዳሉት በቃ ያለፈውን ነገር እንደረሱት አሁን ወንድምነታቸውና እህትነታቸው አብረው እንደሚቀጥሉ ምናምን ተናግረው ነበር እና ዳኒ በጣም ነው ለዛ ነገር የተሰማኝ ማለት ነው እና እኔ በእንደዚህ አይነት ልክ አልጠበቅኩም ነበር። በቤት ድረሱ መተው ሄደው ሲታመኝ መተው ሲጠይቁኝ እና እኔ ለዛ ነገር እኔ እንደዛ ማለት በቃ አሁን ለምሳሌ ጓደኛ ማቾች ናቸው። በጓደኝነታቸው መሀል ደግሞ ያለ ነገር ተፈጠረ፣ ተጣሉ፣ ምናምን ከዛ ደግሞ ተታረቁ። አሁን ተታርቀው እስቲ እኔን ይቅርታ ብለውኛል። እኔ ደግሞ ለነሱ አዲስ ሙሽራች አዲስ ሽር እስከ መሆን እስከ እንደመሆናቸው መጠን የተወሰነ ነገር ለማገዝ ፈልጋለሁ። በጣም ብዙ ወጪ አለባቸው እና እሱንም የዱባይ የደርሶ መልስ ትኬታቸውን እኔ በጊፍት መልክ ልሰጣቸው ፈልጋለሁ እና ሩታና አብሩሽን ቁጥራቸው ነበረ ማለት ነው። እና ያው ኦልሬዲ ትኬት የደርሶ መልስ ትኬት በጣም ብዙ ብር ነው ማለት ነው። ይህም ማሰቡ ራሱ ዳኒ በጣም ትልቅነት የትልቅነት ምልክት ነው። ለምን የፈለገ አንድ ጓደኛማቾች ሊጣሉ ምናምን ይችላሉ፣ ግን በዚህን ያህል ልቅ ብር አውጥተው እንደዚህ የሚያደርግ ሰው የለም እና ይሄን ማሰብ ራሱ ማንም የማያደርገውን ነገር ነው ያደረገው ማለት ነው፣ ትልቅነት ምልክት ነው እና ያው ሆኖም ቀረም ሲነግራቸው ሩታና አብሩሽ ተቀባይ ደስ አላላቸው፣ አልተቀበሉትም። አንደኛ ዳኒ ትኬቱን ቆርጦ በስጦታነት መልክ ሰጡት። እሱ ዳኒ መሄድ አልፈለገም። ለምን እንደሆነ ታውቃላችሁ? ዳኒ በጣም አሞታል። አሞታል ስላችሁ አሞታል። ግን የሆነ ጉፋን ነገር ነው መሰለኝ፣ በደንብ አልተሻለው። ከዛ በኋላ ደግሞ የራሴ ጉዳይ አለ፣ የማልሄድበት ምክንያት ነገሮች እነዚህ ኢትዮጵያ ማስተካከላቸው ነገሮች አሉ። እንዲህ እኛ እንኳን አንተ ደስ እንዲልህ የምንቀበለው አለ አብሩሽ እዚህ ጋር ትክክል ነው ያለው አብሩሽ ማለት ነው እኛ ደስ የሚል እንኳን ልንቀበል ብንችል እንኳን አንተ ከኛ ጋር ስትሄድ ነው እንጂ ከኛ ጋር ሳትሄድ ትኬቱን ብሰጠን ይሄ ራስነት ራስ ወዳድነት ይሆናል። እኛ እየተዝናናን አንተ ከኛ ስትለይ ስትጎልብን በጣም ነው የሚደበረን። የአንተ መኖር ብቻ ያኖረናል እንደ ወንድምን እንደትነት ምናምን አለና። አቤት ጉራጌ ግን ከባድ ነው። አቤት ጉራጌ እ ደናገጣበሽ እኮ የመቶ ሀምሳ ሺ ብር ትኬት ትን የቆረጥ ክል ምናምን እ በወዱ ኔ ማለት ናብረሽ አይ እኔማ እንዴት አይኑን ጨፍኑ ነው የቆረጠው ወይንስ ገልጦ ነው የቆረጠው እያለ እያሰበ ነበረ። ጉራጌም አይደለም ማለት ነው። ምን ችግር አለ? ጓደኛ አይደለ እንዴ? ወጪ እኮ የበዛብህ አለ። ወጪ በዛ በኋላ ያው ሰርገኛም ስለሆን ምናምን ሲለው እሺ እኔ ሳገባ ምንድን ነው የምትሰጠኝ? ምናምን ብላ እንትን እንዲህ ሶሻል ሚዲያ እንዲቀመጥበት እንዳይን ስለማይፈልግ አብርሽ አይ የአቅሜን የወንድምነቴን አደርግል ካለው አቅም የአቅም የሚፈቅደውን አደርግል ካለው ምናምን ለምን በኋላ ዱባይ ካለ ያው አንተ የደርሶ መልስ ትኬት ስለሰጠክን እኔም ደርሶ መልስ ትኬት ካለ ትኬት ወደፊት ሶስት መቶ ምናምን ሺ ብር ስለ ይገባ ጉራጌ ከባድ ነው። ከዛ ወደፊት ወደፊት ሶስት መቶ ምናምን ሲሰ አቅሙ ላይ ፈቅድ ይችላልና አይ አቅም የፈቀደኝ ነገር አደርግልሃለሁ ምናምና እኔ ግን የገረመኝ ማለት ነው ሰርጉን ማለት ነው የእውነት ማለት ነው፣ ሰርጉን በጾም ሊያደርጉት ነው እንዴ? ይህ በጾም አሁን እስከ ሰባት ቀን በኋላ ነው የሚሄዱት። ምናምን ተብሏል። ጾምን የጾም ቀን ወይ ሁለት ብር ተርፏቸውን ሁለት ጊዜ ዱባይ የሚደግሱት ኢትዮጵያም የሚደግሱት። አይ እናንተ ኮ ኮዲ አልገባችሁም። የማዳም ቅመሞች ማለት ነው እና የማዳም ቅመሞች እየመጣን ነው። እጃዛ ቤት ያላችሁ ሰዎች እጃዛ ቤታችሁን አዘጋጁ። ምናርፍበት እያሉ ነው። ለምን ዳኒና ጽጌን ሰው ብዙ ማያውቃቸው፣ አብረሽ እና ሩታ የራሳቸው ጉሩፕ አላቸው። በእነሱ እዛ ያርፋሉ። ወጪ የሆቴል ቀነሰላቸው ማለት ነው። እና ኤኒዌይስ ብቻ በሰላም ሄዱ ነው ለው። ሌላ ምን የምናገረው ነገር የለም። ነገር ግን በጾም ባይሆን በጣም ደስ ይላል። እና ደግሞ በጣም ትልቅ እየሰርግ እንደሆነ ነው አብረሽ ሲናገር የነበረው። በጣም ብዙ ሰው እንዲመጣ እፈልጋለሁ ኦዲዬንስዎችም ምናምን ብሏል። እና በዚህ አጋጣሚ እኔ እመጣለሁ ማለት ነው። ዱባይ ነው ያለው እና

በጣም ባይዘቡ የሩታና ብርሽ በጣም ፍቅራቸው ጨምሯል ማለት ነው። ና ሩታ አብረሽን ጃኬት የለበሰችው የሆነ ብዙ ጊዜ እኮ ተጣልታቸው ምናምን ስትታረቁ ማለት ነው ፍቅር እንደ አዲስ የሚጨምረው ሞር እየጨመረ ነው ሄደው ማለት ነው። ለምን እንደሆነ አላቅም። በቃ ተነፋፍቃችሁ የምትገናኙት ሁሉ ነገር እንደ አዲስ ለምትሆኑትና ጃኬትን ምናምን ለብሳ ላኔ እራሱ አምሮባቸዋል። አቤት ጽጌ ቅብጠቷ አቤት እብድ ይላል አብሬሽ አብሬሽ ግን ማለት ነው ከጽጌ ፎንቃ ሳይዞ አይቀርም ማለት ነው። ይሄ ማስቲካውን ሲያኝክ ማለት ነው። ጠጥ ብሎንም ያየት አይን አይኗል ማለት ሩታሉ እንኳን እንደሱ አላየም። ለምን ጽጌ አንተ ጎንጋ ምን ተሰራለች ከሚስት ጎንጋ ትቃጥቆም ማስቲካውን እያላመጠ ማለት ነው። እንደዚህ በኩል ናያታል። በቃ እንደዚህ አክተዋል፣ ቅብጠተዋል ምናምን ማለት ነው። ምን አስበክ ነው? የእውነቴን እኮ ነው። አብሩሽ ግን ምን አስበህ ነው ሚስት እያለች እሷን የምታየው? በቃ የሆነ አለ ወንዶች ሴት ለማሻፈድ ማስቀ የሚያኝ ኮታ ትኛኝክ የሚያኝከው ማለት ነው እሷን ጽጌን እንትን ይላል ያያታል በጎን ማለት ነው። ሩታም ደግሞ ዳኒን ነው የምታየው ማለት ነው። በቃ ሲያወራ ምናምን ቀስ ብላ ወገቡ ምናምን ታቅፋለች። ቪዲዮን ይዩት በደንብ

የጥሪ ፕሮግራም ተደርጎልናል። ኤኒዌስ በጣም በጣም ነው። ማለት በቃ ከዚህ በሁሉ በኋላ ውጥን ቅጥቅ በኋላ እንደዚህ ፍቅራቸው ስለተመለሰ የእውነት ደስ ብሎኛል። ዳኒም ደግሞ ትልቅ ሰው ነው የእውነት ጌትን የሚያህል ነገር በመቶ ምናምን ሀምሳ ሺ ምናምን ብር ማንም የማያደርገውን ነው። እና ያው ጽጌም ደግሞ አለ ዳኒ አይሆንላትም እኮ አፏ ነው እንጂ እኮ በዳኒ ቀልድ አታውቅም። ጽጌ ደግሞ ለዳኒ ቆረጠችለት ማለት ነው፣ እህቱ ማለት ነው። እና ያው ለምን ይደብራል አሁን ብዙ ጊዜ ካፕል ሲባል ጽጌና ዳኒ አይንትን አይሉ አይለያዩም እና ለምን አንድ ላይ ነው ብዙ ጊዜ የሚሄዱት እና ያው ጽጌ ዳኒ ሁለቱም እኮ ዱባይ ከዚህ በፊት ሄደዋላ። ጽጌም ዳኒ ማ ጽጌ ለዘው ምን ያግኝቻት ነበር የሆነ ጊዜ ማለት ነው እና ሄደዋል። ሁለተኛቸው ጊዜ ነው እና ከሰባት ቀን በኋላ ዱባይ ይገናኛሉ። ዱባዮች አቀባበላችሁ እንዴት ነው? ለአብሩሽ አልንን ለሩታ ያው ሁሉም ይመጣል፣ ይሳቅም ይመጣል ምናምን ሰርጋቸውን በቃ እዛ ዱባይ ጀልባው ላይ ነው የሚከበረው። እኔ ግን ምንም ዱባይ እንዲሁም እንዲሁም የጾም ምግብ ማግኘት በጣም ከባድ ነው፣ አይደለም አሁን ላይ ማለት ነው። እና እኔ እንዴት እንደምታደርጉት ግራ ገብቶኛል። በጾሙ ምን ምን እንደሆነ አለቅኝ ና ስለ በሬ ምናምን እየተጨነቃችሁ ነው እንዴ ምናምን ሲላቸው፣ ዳኒ ስለ በሬውማ ጾም ሲፈታ ነው የምንጨናነቀው ምናምን እንተካከሳለን። አይ ወንድም ያለ አይ ዳኒሻ አይ